ሰላም፣ ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ተረፍረፍ ይበልልኝ። ዛሬም በሚያሳዝን መረጃ መጥቻለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬ እጅላችሁ የመጣሁት ደግሞ ምንድነው እንግዲህ ሚስቱን ለምን ስልክ ታበዣለሽ 24 ሰዓት ስልክ ለምን ትጣጃለሽ በማለት የሚስቱን ህይወት አጥፍቶ እድሜ ልክ እስራት ተፈረደበት በአዳማ ከተማ ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። የ27 አመት ወጣት ወንድማችን እንግዲህ የሚወዳትን እና የሚያከብራትን ባለቤቱን በትንሽ ግጭት በስልክ ብቻ በተነሳ ህይወቷ አልፏል ማለት ነው። እስኪ አብረን እንስማ መረጃውን። ከድንገተኛ አደጋ ይጠብቃቸው የእውነት ሻውና እጅግ በጣም አስገራሚ ወደ ሆነው ጉዳይ ደግሞ ስንመለስ ስልክሽ ላይ ረጅም ጊዜ ታጠፊያለች በማለት የገዛ ሚስቱን የገደለው ተከሳሽ በእስራት ለመቀጣቱን የሰማ ነው። ንጉሴ ጢቆ የተባለው ግለሰብ የ24 ዓመት እድሜ ያለው ወጣት ሲሆን ነዋሪነቱም በአዳማ ከተማ በወኩ ክፍለ ከተማ ቶርበን አቦ የተባለ አካባቢ ነው። ሴ ከአጎራባች ቀበሌ ሮጌ ከሚባል ስፍራ ወደ አዳማ የመጣው ገና በአፍላ ወጣትነት ጊዜው እንደነበር ነው የሚነገረው። በከተማዋ ታዲያ የተለያዩ ስራዎችን እየሰራ እራሱን በማስተዳደር እና በመምራት እንደቆየም በአካባቢው እናውቀዋለን ያሉ ሰዎች ይናገራሉ። ያገኘውን ስራ እየሰራ እያለ ገላኔ ታደሰ ከምትባል የሃያ አንድ አመት ወጣት ጋር ይተዋወቅና ትውቃቸው አድጎ ወደ ፍቅር ደረጃ ይደርሳል። ንጉሴ ገላኔን ለማግባትና የተዳር የተዳራ አጋሩ እንድትሆን ጠይቋት፣ ተስማምተው በአንድ ጎጆ በአንድ ጣራ ስር መኖር ይጀምራሉ። ጥንዶቹ በአንድ ጎጆ መኖር እንደጀመሩ ትዳራቸው ሌላ ደስታ የሚፈጠር በረከት አመጣላቸው። ገላኔ ማርገዟን ለባለቤቷ ነግራው ሁሉ ነገር ተዘጋጅቶ ገላኔም ሴት ልጅ ወልዳ ለንጉሴ ታስታቅፈዋለች ይህ ለዛ ቤት ትልቅ ደስታን የፈጠረ ጉዳይ ነበር። ትዳራቸው በዚህ መልክ ቀጥሎ የተወለደችው ልጅም ሁለት ዓመታትን አስቆጠረች። ይህ ሁሉ ሲሆን ታዲያ ባል ውጭ ሰርቶ ይመጣል፣ ሚስት ቤት ልጇን ትንከባከባለች። ለሱም የሚሆነውን የሚሆነውን እያደረገች ተጠብቀዋለች፣ ልብስ ታጥባለች፣ ምግብ ታበሳስላለች፣ የሚስትነት ድርሻዋን በአግባቡ ትወጣለች። የትዳራቸው ጥምረት በዚህ መልኩ እንደቀጠለ እያለ አንድ የማያግባባቸው ነገር ድንገት ተፈጠረ መሃላቸው ንፋስ ሽውል ጀመር። ይህም የስልክ ወጪ ነበር። ንጉሴ እንደሚለው ከሆነ ከቅርብ ጊዜ ወዲህ የተለየና ተነጫናጭ ባህሪ በሚስቴ ላይ ያየሁ። ሁሉን ነገር ትታ ስልኳ ላይ ማፍጠጥና መዋል ጀመረች። የስልክ ካርድ አጠቃቀሟም የተለየና እየጨመረብኝ መጣ። እኔም አንዳንዴ ይህ ሱስ የሆነባት የስልክ አጠቃቀምን ለማጣራት ሙከራ ባደርግም በፍጹም ስልኳን አላስነካለች ይህ ነገር ጥያቄ ሆኖበት ምላሽ ሳያገኝ ቆይቶ እንዳለ ሚስቱ የሁለት ዓመት ልጇን እሱ ላይ ጥላ ወደ አረብ ሀገር በደላላ ለመሄድ እንደሆነ ይደርስበታል። በዚህም እንዴት ውስጥ እያለ ከኔ ተደብቀሽ የምታደረጊውን ነገር አቁሜ፣ እኔ ለልጄ ስል ሁሉን ነገር ችዬ አልፍሻለሁ እንዳላት ይናገራል። ይህ በእንዲህ እንደቀጠለ እኔ ፊት ስልክ መነካካትና መደዋወል የመሳሰሉትን ብትቀንስም እኔ ወደ ስራ ስሄድ ስልኳ ላይ መዋሏን ድንገት አዝናግቼ ስመጣ የደረስኩበት ጊዜ በመሆኑ ስልክ እንዳትይዝ የሚል እርምጃ በደረስኩበት ሰዓት ምሽት ላይ ሌላ አጋጣሚ ተፈጠረ ይላል ሲናገር ሀምሌ ሀምሌ አስር ቀን ሁለት ሺ አስራ ሰባት አመት ከስራ ወደ ቤቴ ደክሞኝ ስመጣ ብር ጠየቀችኝ ለምን ስላት የሞባይል ካርድ ልግዛረችኝ ትላንት አይደል በቂ ካርድ የሞላሽው ስላት ምንም መልሳት ሰጠኝ በር ከፍታ ልትወጣ ስትል ተመለሽ ብዬ ጎትቼ ወደ ውስጥ ካስገባዋት በኋላ ስልክ ሽናምጪ ስላት ለመስጠት ፍቃደኛ ሳትን ትቀራለች በዚህም መካከል አለመግባባት ተፈጠረና አንገቷ አካባቢ ያልታሰበ ምት በቦክስ መተዋትና ቤት ወጣው። በዚያ ሰዓት የሰነዘርኩት ቡጢ ለሞት ያበቃታል የሚል ግምት ስላልነበረኝ ትንሽ ራሴን አረጋግቼ ወደ ቤት ስገባ የልጄ እናት፣ እጅግ የምወዳት ሚስቴ ከወደቀችበት አልተነሳችም። ምንም ምንም ሳልል እጅን ለፖሊስ ሰጠው፣ ሲል ተከሳሹ ቃሉን ሰጥቷል። ፖሊስ በስፍራው ደርሶ የሟች አስክሬንን ወደ ሆስፒታል በመላክ የምርመራ መዝገቡን በሆስፒታል የአስክሬን ምርመራ ውጤትና በተለያዩ ማስረጃዎች አጠናቅሮ ለአቃቢ ህግ ይልካል። ከፖሊስ የተላከው የምርመራ መዝገብ የተ እና እንግዲህ እንደሰማችሁት ነው። መረጃውን ማለት ነው። በዛም አረብ ሀገር ሄዳለው ብላ ተነሳች ማለት ነው። እሷም ስልኳ ላይ እንግዲህ ባሏን ሳታማክር በደላላ ማለት ነው አረብ ሀገር ለመሄድ አንዳንዴ ማለት ነው የሁለት ዓመት ልጅ እንግዲህ ወልዳለች። ቤተሰብን ሳናማክር ከኛ ጋር ያለን ሰው ሳናማክር፣ ከጀርባ የሚደረገው ነገር መጨረሻው ይህ ይሆናል። ይህ እንግዲህ ሁሉ ወይ የደላላ ትርፍ ነው ወይ ደግሞ የሚስትየው ትርፍ ነው። በጣም ነው የሚያሳዝነው፣ ከሚባለው በላይ ልብ ይሰብራል ማለት ነው። ምክንያቱም ልጃቸውን እንኳን አላሳደጉም። አስቡት እስኪ እናንተ ማለት ነው። እሷ እሱን ሳታስፈቀጅ ስልክ ላይ ሀያ አራት ሰዓት በመዋል ምክንያቱም የስንቱ ሰው ትዳር ነው ይሄ ስልክ እየፈታ ያለው ማለት ነው። ስንቶቹን ህይወት እያበላሸነ ያለ ከዛም አርፎ ተርፎ ደግሞ ከዚህም በላይ አረብ ሀገር ለመሄድ ለሱ መናገር ነበረባት። ለሱ ሳትናገር እሱ ከየትም ከየትም ሰርቶ እየመጣ ሀያ ሰባት አልኩኝ ቅድም፣ ሀያ አራት አመቱ ነው። የሀያ አራት አመት ወጣት እንግዲህ ገና እሱም ልጅ ነው እሷም ልጅ ናት። እንዳያቸዋት አንድ ልጅ ነው የወለዱት። በፍቅር አብረው ተስማምተው አብረው መኖር ጀምረዋል፣ ወልደዋል። ከሁለት አመት ልጅዋ በኋላ እንግዲህ የሁለት አመት ልጅ ጥላ አረብ ሀገር ለመሄድ እሷ በስተጀርባ ሌላ ነገር ውስጥ ገብታለች። በዚህ ምክንያት እንግዲህ በንዴት አንዴ በቦክስ አላት በዛም ስልኳንም አላስነካም አለች። ብዙ ነገሮች እሷ ጋር ጥፋት አለ። ያው ህይወት እሱም ይጠፋብኛል አላለም እንግዲህ። ህይወቷም እንዳለፈ እሱ ደግሞ እጁን ለመንግስት የሰጠ ማለት ነው። ተመልሶ ተረጋግቶ ሲገባ እሷ ህይወቷ አልፎን ያገኛት ራሱ ነው እጁን ለፖሊስ የሰጠው ማለት ነው። ለዛም ነው እድሜ ልክ ስርዓት የተቀጣው ማለት ነው። በጣም ያሳዝናል። የእውነት ከባድ ነው። አንዳንዴ ሳታስቡት የሚመጣ ነገር አለና እባካችሁ የምታደርጉትን ነገር በተለይ በትዳር ውስጥ ስትኖሩ ተነጋግራችሁ ፍቱት። መሄድም ካለባት እሱም መሄድ ካለበት ራስን ለመለወጥ ኑሮን ለማሻሻል ከሆነ በድብቅ የሚሆን ነገር የለም። ስለዚህ ሁሉን ነገር አብሮ ተስማምቱና አንድ ላይ ሆኖ ቢጀመር አሪፍ ነበረ ማለት ነው። እንደዚህ ከጀርባ ያሉ ነገሮች ብዙ መዘዝና ብዙ ነገሮች ይዘው ይመጣሉ። ከባድ ነው። ስንቶቼ ስንቶች ትዳር ነው እንግዲህ በእንደዚህ አይነት ህይወት ያለፈው ማለት ነው። አስባችሁታል። ያሳዝናል በጣም እሷም በልጅነቷ ተቀጨች፣ እሱም በልጅነቱ በቃ እስከ ህይወት መጨረሻው ድረስ እስር ቤት እድሜ ልኩን የሀያ አራት አመት ልጅ ሆኖ እንግዲህ አስቡ። ገና ታዳጊ ነው እስር ቤት የገባ ልጅ እዛው አርጅቶ እዛው እስኪሞት ድረስ ማለት ነው። የእሱ ህይወትም ተበላሸ። እና እባካችሁ ሌሎች ከነዚህ ህይወት መማር አለባችሁ ማለት ነው። ስተት እንዳትሰሩ፣ በማንኛውም መንገድ ላይ ብትሆኑ ስተት አትስሩ። በቃ ይሄን ሁሉ መዘዝ የመጣው ምንድነው? በስልክ ነው። ስልክሽ ላይ ለምንድነው 24 ሰዓት ምንድነው መሰሪው ምንድነው መታደርጊ? እያወራሽ ነው የተዘናጀንሽ ነው ምንድነው? በቃ ስልክ ላይ ፈጦ ብቻ ቁጭ፣ ሁሉን ነገር ጸባይ መቀየር፣ መነጫነጭ፣ ነጭ ሌላ ጸባይ ስናመጣ የትኛውም ሰው ቢሆን ሊለወጥብን ይችላል። ይሄ ደግሞ የኛን ስራ ነው ማለት ነውና፣ ያሳዝናል በጣም። ከሷስ አንዱን ይዘዋለች ሞታለች፣ ግን የልጁም ህይወት ያሳዝናል። በዛ ላይ ደግሞ የዚች የህፃኗ የሁለት ዓመት ህፃን ልጅ ህይወት በጣም ያሳዝናል። እናቷን በሁለት ዓመት አጣች፣ አባቷንም ሳታውቀው ለዘላለም በእስር ቤት እዛው አርጅቶ እዛው ህይወቱ ያልፋል እሷ እስክታደግ ድረስ ራሱ ማለት ነው እና አባትንም እናትንም ፍቅር ሳታገኝ እንግዲህ ያው በቤተሰብ ወይ በአያት በዘመድ በምናምን ታድጋለች ማለት ነው። የህፃኗ መጨረሻ በጣም ያሳዝናል። ስንቶቻችንን ለወለድ ነው ልጆች ራሱ እኛ ምክንያት መሆን የምንችለው። አሁን ለዚች ልጅ ሰበብ መሆን የሆነችው እናት ናት። እናት ምንድነው ምንትን ተደዋም ለአረብ ሀገር ለመሄድ ከሌላ ሰው ጋር የዚህ እኔ ወይ ዘመድ ወይ የሆነ ሰው ነው እዚህ ቁጥጥሽ ምን ትሰራ ያለች ልጅ ማሳደግ ልጅ ምጣ የለት ና ኔ የአረብ ሀገር ምናምን እንዲሁም በደላላ ደላሎች ምናምን እንደዚህ እንደዚህ ሲሉ ህይወታችን ምስቅልቅል የኢትዮጵያ ደላላ በተለይ የስንቱን ህይወት በሰቃቀለ። አሁን እቺ ህፃን ካለእናትም ካላባትም ቀረች። የህፃኗ ህይወት በጣም ያሳዝናል። ምን አይነት የአርባ ቀን እድል ነው ከሁለት አመት በላይ እናቶ እናቷና አባቷን የማታቀጻ ፈጣሪ ይሰውራችሁ ከእንደዚህ አይነት አደጋ እግዚአብሔር ይሰውራችሁ። በድንገት እንደዚህ ይሄ ልጅን ማስቦ አይደለም የመጣበት። ለእሷም ነፍስ ይማር። እንግዲህ የእድሜ ልክ እስራት ተፈርዶበታል። እሷም ለቤተሰብ መጽናናትን ያድልልን፣ ህጻኗንም ፈጣሪ ያሳድግልን። ከባድ ነው እንግዲህ። ሌሎች ተማሩበት። ቶሎ ብላችሁ ነርበስ አትሆኑ፣ ቶሎ ብላችሁ አትናደዱ፣ ቢያንስ ታገሱ። በትዳር ውስጥ በተለይ ለምት ለዱላ እንትናት በሉ እንግዲህ፣ አንድ ቦክስ ነው የመታት፣ አስቦ አንገቷ ስር መታት፣ እዛው ጸጥ አለች። ያሳዝናል። አሁን ግን ጸጽቶታል። ይሄ ነው መጨረሻው።